እኔ ብዙ ጊዜ ያስረዳኸው ነገር ነው። ስራ መስራት እፈልጋለሁ። እኔ ስራ መስራት ነው የምፈልገው። እሱ ጋር ነገር የለም። እሱ ደግሞ ነገር ከእሱ ጋር እኔ አትሁኝ እያልኩሽ አይደለም፣ ግን ደግሞ በቃ አምጥተሽ አስደብድበሽዋል። አይደለም ሰሙን አስደብድበሽዋል

ልቀቀኝ! ለምንድን ነው የምታቅፋኝ? ልቀቀኝ። አሁን ከእሷ ጋር ወገናስልበ አሁን እዚህ ጋር እመጥቼ አንቺን አክብሬሽ ነው። ልንገርሽ አይደለ፣ እኔ ከአንቺ ጋር መባነ ራሴን ጠርተሽ እታወሪኝ ትይግባ ነበረ። እሱ ጋር እያለሁ ይሄንን ነገር አትነግሪኝም ነበር። ምክንያቱም እሱ እውነታውን ማወቅ አለበት። እሱም ዋሽተሽው እሱንም ዋሽተሽው ከሁለቱም ጋር ተዋሽተሽ አንቺ ሰላም ይሰማሻል?

ለምተ ላፈሙ አጅር ነገር ሞ ተሙን አልፈለጉ አላኔጋ። ሰላም ውድ ቤተሰቦቻችን ቤት ናችሁ ሰላም ናችሁ ወይ? ያለው ስለመዳን ነው፣ ሰላም ነው። ዛሬ እንግዲህ በአዲስ ነገር መጥቻለሁ እናንተ ጋር ና። ዛሬ የመጣሁት ደግሞ ተከፍቼ ምናም ነገር ሳይሆን ያው የሚያስከፋ ነገር አይጠፋም፣ ና ዋጥ ማድረግ ደግሞ ግዴታ ነው ያ ወንድ ልጅ እስከሆነ ድረስ ደግሞ እኔ ትንሽ አልቻልኩም። የመጀመሪያ ፍቅር የሚባለውን ነገር ደግሞ የመጀመሪያ ይ ስለሆነ ትንሽ ስሜታዊ የሆንኩ ተቸግር ያለው ይቅርታ አድርጉልኝ። እንግዲህ ያለውን ነገር እግር በእግር ለእናንተ ላሳያችሁ የሞከርኩን ያለሁት እንግዲህ ባለፈው ከሄርካን ጋር እሷ ፍቅረኛ አላት በሚባል ለእኔ መታ ለእሷ ፍቅረኛ እንዳላት ንገሪ ተብላ መታ ነግራኛ ለች። ና እሱንም እኔ አላመንኩም። ያላመንኩበት ደግሞ የራሴ የሆነ ምክንያት አለኝ። ምክንያቱም ቤዚ እኔ ላይ እንደዚህ አይነት ነገር ታደርጋለች ብዬ ያላሰበ ነበረ። ያን ማላስብበት ምክንያት አለኝ። በጣም ለረጅም ጊዜ ማለትም፣ ማናቸውንም እኔ አጠገብ ካሉ ሰዎች በፊት እሷን ማውቃት እኔ እሷን ነው እና እሷን ሳውቃት እንግዲህ እንደዚህ አይነት ነገር ገጥሞኛ አቅም ግን ያው እንደ ወንድ ልጅ የሚሰማኝ ነገር ይኖራል እና የፍቅር ጥያቄ ጠየኳት። ያም የፍቅር ጥያቄ ደግሞ መስመር መስመሩን እየያዘ እግር በእግር እየተከታተለኝ ያው እስካለውበት ድረስ እየመጣ ነገሮች ትንሽ ቻሌንጅ እየሆኑብኝ በብዙ ፈተና አልፌ እዚህ ደርሻለ። ያው እንዳያችሁት ብዙ ድብደባዎች፣ ብዙ ዛቻዎች እና ብዙ ማስፈራሪያዎች ደርሰውብኝ በእሷ ምክንያት ነው ያ ሁሉ የደረሰው። ማለትም ፍቅር የሚባለው ነገር ትንሽ ከባድ ስለሆነ ለእኔ ማለት የመጀመሪያ አፍቃሪ ነኝ። ያው እኔ ላይ ማትፍረዱብኝ ሰው ነኝ አይደል፣ እንደ ሰው ፍቅር የተለያየ ነገር ስለሆነ እኔ ጋር ደግሞ ትንሽ ሲመጣ ትንሽ ከበደኝ አላቅም። እኔ ጋር ለምን እንደከበደኝ አላቅም። ያው ስሳለቅ በሰው ላይ ስለነበረ ምናልባት ልቀጣም ሊሆን ይችላል ብዬ አስባለሁኝ ና እንግዲህ ውድ ቤተሰቦቻችን ሄድካልን ብላ ነው ያን ሁሉ ነገር ያደረገችው ና ሰማኋት። ያው በጣም ስሜታዊ ስለነበርኩ በሰዓቱ በቃ ብዙ ውሳኔዎችን ወስኜ ነበረ። ከዛ በኋላ ግን ለምንድን ነው ማልጠይቃት ለምንድን ነው ማላናገራት ብዬ ወሰንኩ፣ አሰብኩና ስልክን ሞክሬላት ነበር። አታነሳልኝም። ትናንት ደግሞ ፍቅረኛ እንደነበራት ሂርካን እያማከረቻቸው ነበር መሰለኝ። ተጣልተዋልም አይነት ነገር በእኔ ምክንያት። ይሄ ሁሉ ነገር እንግዲህ ያልተገባ ነገር የተፈጠረው በእኔ የተነሳ ነው። ማለትም እኔ እንዳልጎዳ፣ እኔም ደግሞ በቃ እሷን ትቼ የራሴን ህይወት እንድፈልግና የራሴን የሆነ ስራዬን እንድቀጥል ፈልጋ ነው ሂርካን እንደዛ ያደረገችው ና እኔ አሁን ላይ የትም አልሄድም። ነገሮችን ግን ፊት ለፊት የመጋፈጥ እፈልጋለሁ። እሷ ብታመልጥ ምንም ማለት አይደለም። የራሷን የሆነ ህይወት ሚያዝ ትችላለች፣ መብቷ ነው። እኔም ደግሞ የራሴን የሆነ ወደ ስራዬ ተመልሼ ቤተሰቤና ራሴን መርዳት እፈልጋለሁ። በዚህ ሰዓት ስራዬን አቆሜ ነበረ። አሁን ወደ ስራዬ ተመልሻለሁ፣ እግዚአብሔር ይመስገን። ግን በጣም ጥያቄ የሆነብኝ ነገር አለ። ያንን ደግሞ የተከታተልኩ መጠየቅ እፈልጋለሁ። እንግዲህ ቀጠሮ አለኝ ነገ ማለትም ቀጠሮ ለራሴ ነው። ራሴ ነው የሚያስኩት ለራሴ ያው እነሱ ያሉበት አካባቢ ቤትም ሊሆን ይችላል። የትም ይሁን እነሱ ያሉበት አካባቢ አፈላልጌ ነገም ከነጎዳያን ብዬ እነሱን የማናግርበትን ፍቅረኞችን ማለት ነው ቤዛንና የቤዛን ፍቅረኛ በአካል አግኝቼ ላዋራቸው ፈልጋለ ለመጨረሻ ጊዜ ከዚህ በኋላ እናንተንም ብዙ ሊያሳስባችሁ የሚችል ነገር ከዚህ በኋላ አልሰራም። እነሱን ግን መጀመሪያ ማናገር ስላለብኝ እነሱ ጋር እሄዳለሁኝ አወራለሁኝ እና እንደዛን ያሰብኩት። ውድ ቤተሰቦቻችን እንግዲህ በእኔ ምክንያት አስባችሁ ተጨንቃችሁልኝ፣ ኮመን ስታደርጉልኝ፣ ሀሳብ ስሰጡኝ የነበራችሁ፣ ስታጽናነኝ የነበራችሁ እግዚአብሔር ያክብርልኝ ክብረት ያደለልኝ ብያለሁኝ። እንግዲህ ዛሬ ልክ እንደዚህ ፈታ ብያለሁ። እግዚአብሔር ይመስገን። ያልሆነ ውሳኔ ወስኜ ራሴ ላይ ሌላ ነገር ላመጣ ነበርና። እንዴ ውድ ቤተሰቦቻችን ዛሬ የመጣሁት እንግዲህ በአጭር አማርኛ ያው ያለፈውን ነገር ልንገራችሁ ላስታውሳችሁ ብዬ ነው እና ያው ለናንተ ይጄላችሁ የመጣሁት ነገር ምንድን ነው ያው እኔ ምንም አይነት ውሳኔ ከዚህ በኋላ እንደማልወስንና የትም እንደማልሄድ ነው። እናንተ አበክሩ ምክንያቱም ብዙ ነገሮች ከዚህ በኋላም ሊፈጠሩ የሚችሉ ነገሮች ሊኖሩ ይችላሉ እና እና እንግዲህ ትናንትና የተለቀቀውን ቪዲዮ አይቼው ነበር እና ያን ያየሁት ሄድካ ጋር ትንሽ እሷ ለመጠየቅ ብላመታ ፊት ለፊት እሱ እና እሷ ባሉበት ልጠይቅ ነበር የመጣችው አይነት ነገር ነው ያየሁት። ከዛ በኋላ ደግሞ ትንሽ አለመግባባት ተፈጥሮ ትንሽ ተጣልተዋል፣ እርስ በርስ ሴቶቹ እርስ በርስ ለመጣላት ሞክረዋል። እና እንግዲህ ልጁንም ለመጀመሪያ ጊዜ ነው ያየሁት፣ ግን ሁለቱንም ለማናገር እኔም የራሴን የበኩሌን እወጣለሁ ያስባለ ምክንያቱም ዝም ብዬ ነገሮችን ሳላጣራ መተው አልፈለጉ። ምክንያቱም ቤዚን እኔ እንደዚህ ከምነግራችሁ በላይ እወዳታለው፣ አፈቅራታለው። እና ያን ፍቅር ደግሞ ምንም አድርጌ መንገድ ላይ ትቼው እንትን ማለት አልችልም። እና ያን ነገር መጀመሪያ ማጣራት አለብኝ፣ የሆነ ነገር ለማድረስ አለብኝ ለመወሰንም ማለት ነውና፣ ግን መወሰን ስላለብኝ ነገሮችን ፍት ለፊት እጄ ተጋፍጬ ማየት ማውራት ስላለብኝ ሁለቱንም ማውራት አለብኝ። ምክንያቱም የእውነት ፍቅር ነው ወይ ያላችሁ እኔ ከዚህ በፊት ሳቃት ፍቅርኛ እንደሌላት እና የነበራትን ፍቅርኛ ደግሞ በሆነ ቪዲዮ ላይ መጀመሪያ አካባቢ አይታቸዋልና ከዚህ በፊት ሲያስቸግራት የነበረ እሱን ነው ማቀው። ከዛ ውጪ እኔ ምንም ነገር ማቀው ነገር የለም። ምክንያቱም ትንሽ ሴቶች ይደብቃሉ ይመስለኛል። እኔ ግን የልብ ጓደኛዋ ወንድሟ ነኝ ብዬ አስብ ነበር ከዛ በፊት እና ያው ደግሞ ያው ወንድ ነኝና የሰው ልጅ ነኝ ፍቅር አይዘውም አይባልም። እኔ መልካምነቷን ነው ማቀው፣ ጥሩ ሴት መሆኗን ነው ማቀው። እንደዚህ መጨክንብኝና ሌላ ሊያ ነገሮች እኔ ላይ ደርሳሉ ብዬ አላስብ እና ብቻ እኔ በደንብ ስለማቃት ነገሮችን አምኜ መቀበል አልቻልኩም። አምኜ መቀበል ስላልቻልኩ ነገ እንግዲህ ነገም ከነገ ወዲያም ሆነ ነገም ነገሮችን እግር በእግር ብዬ ነገሮችን እነሱን ላወራቸው እሞክራለሁ ብዬ አስባለሁ። ምክንያቱም ትንሽ መረጃ ወስጃለሁ፣ የት አካባቢ እንደሚገናኙ፣ ሰሞኑን እንደሚገናኙና የት አካባቢ እንደሚቀመጡ ትንሽ ሂድካ አነግራኛለች። ከዛ ውጪ ሌላም የሴት ጓደኞቿ ትንሽ ሀሳቡን ሰጥቶ ግን ደግሞ ለሴት ጓደኞቿም በጣም ግልጽ እንዳልሆነችና ምንም አይነት መረጃ እነሱም እንደሌላቸው እኔ ተረድቻለሁ። ሄድካን ስለምትቀርባት አንዳንድ ነገሮችን ሰምታ ያው እሷም ደግሞ ንገሪው ስለተባለች ነገሮችን መታ ልታጫውተኝ ትሞክራለች እና ብቻ ሄድካ በጣም ነው ማመሰግነው እኔ እንዳልጎዳ እንደዚህ ሆነሽ ከእሷ ጋር ሌላ ነገር ውስጥ ገብተሽ ሌኔ ስቲ ነው ይህን ሁሉም ነገር ያደረግሽው። ና ሄድካን እውነት በጣም ጥሩ ልጅ ናት፣ መልካም ሴት ናት። ና እውነት አበረታቷት የምትበረታታ ልጅ ናት። ና ብቻ ያው በእሷ ሕይወት ውስጥ እኔ ገብቻ ለኝ የሆነ ጊዜ ያው እንደምታውቁት ግን ያው ነገሮችን ፊክስ አድርገ ያለው ለማስተካከል ሞክር ያለው ግን እዚህ ጋር ደግሞ የእኔ ሕይወት የተበጠበጠ የተበላሸ ነው ያለው ና ብቻ እግዚአብሔር ይመስገን ነገሮችን እናስተካከላለን ብዬ አስባለሁኝ። ካልተስተካከለም ደግሞ ነገሩ መንገዱን ይዞ ይሄዳል ብዬ አስባለሁ። ስለዚህ እኔ እሷንም መጉዳት አልፈልግም፣ የማንንም ህይወት በጥብጬ ዞር ማለት አልፈልግም፣ እንዲበጠበጥም አልፈልግም። እና ከዚህ በኋላ ያው ብዙ እኔ ያራኳቸው ሰዎችም ሴቶችም ሊኖሩ ይችላሉ ፈልገውኝ እና ያንንም ያደረግኩት እነሱን ላለ መጉዳት ነውና እድል እንደሰጣቸው በጣም ብዙ ጓደኞቼ አጠገባይ ላሉ ልጆች ሲጮሁብኝ ነበረ። እና ለማንም እድል አልሰጠውኝም እኔ እድሌ ማናት ቤዛ ናት ብዬ ስለማስብ ማለት ነው። እና ከእሷ ውጪ አሁንም ቢሆን ለማንም አላስብም። ለእሷ ብቻ ነው የማስበው። አሁንም ቢሆን ወዳታለሁ አፈቃታለሁ አፈቅራት አለሁ ከኔ ጋር ብትሆን ደስ ይለኛል። ግን በቃ እንደማይሆኑ እያየሁ ነው እና ብቻ በቀጣይ የምናየው ነገር ይሆናል። እና ትንሽ ደስ የሚል ነገር ውስጥ ውስጤ ውስጥ አልተፈጠረም። ግን ያው ተስፋ ባለ መቁረጥ ውስጥ በጣም ቻሌንጅ እያደረኩ ነውና እናንተንም እንግዲህ ላለማሳፋት በጣም እየጣርኩ ነው። ዛሬ እንደዚህ ሆኜ መጥቻለሁ። እናንተን እንግዲህ በጣም ከልቤ ነው መወዳችሁ የኔ ቤተሰቦች፣ አከብራችኋለሁ። በቀጣይ ያለውን እንግዲህ በደንብ አድርጌ አሳያችኋለሁኝ። ምታዩት ነገር ይሆናል። በያላችሁበት እንግዲህ ሰላማችሁ ብዙት ይበልልኝ። እኔ ይኸው እንደምታዩት ደህና ነኝ። እናንተም ሰላም እንደሆናችሁ አጣለ። ሀገራችን ሰላም ያድርግልን። ባይ ባይ።